እኔ ሮማን ሰው አከብራለሁ። ልጅ ነው ፊውቸር ያለው ነው። ሮማን ምንም አትጠቀሚም ስለተባልኩ ነው የተውኩት። ልጄ ቅዱስ ቁርባን ስለወሰደች ማሚ እግዚአብሔር እንኳን ይሄ ሁሉ ደርሶን በትቷል ፕሊስ ብላ ስላለች፣ ኦኬ እናንተ ከሆነ የፍላጎታችሁ ብዬ ነው ደብዳቤውን ይላከው የዛኔ። ጀግና ደንቀዋለሁ። እመብርሃን ምስክሬ ናት። እችን ሞዳት መብርሃን ምስክሬ ናት ምላሹን ያገኛል አሳየ ማይንድ ጭንቅላት ኦፕን አድርጎ ያህል ብዬ ነበር ግን እስኪ ደደብ እንደሆንክ ከኢሲኦል እንዳልወጣ ይሄን ነው የሚያሳየው ኢሲኦል ተምረህ እዛው እንደቀረህ ደደብ እንደሆንክ የሚያስታውቀው ከሰ የከሰሰ ሰው በሌለበት ሂድ ብለህ ሲሰጥ ጉራ መስሎ ወጥተህ ከፎከርክ እኔ በሌለውበት ልጄ በሌለችበት የከሰሰው ጠበቃ ባልመጣበት ዊነፃ ወጣው ካላደረክ መጀመሪያስ፣ ለምን ዲፕረስ ውስጥ ገባ? ከሌለ አንድ ሰው ከመሬት ተነስቶ አኪዩዝ አደረግህ አይደል? ለምን ዲፕረስ ያስገባህ? ምን ያስጨንቀሃል? ከሌለ እኔ አንድ ሰው ከመሬት ተነስቶ ሮማን እንዲያደረገችኝ ብሎ ክስ ቢያመጣብኝ እንኳን ልጨነቃለን? ለምን ዲፕረስ ውስጥ ገባ? ኦል ለምነውኝ፣ እሽ ያልኳቸው ሰዎች ዛሬ እስከ ሶስት ሰዓት ድረስ ከእነሱ ጋር ስነጋገር ነበር። ያስጠቁኝ እነሱ ስለሆኑ ጭንቅላት ቢኖር የከሰስክ ሴት እዛ ጋር ምስክርነት አልመጣችም፣ አልቆመችም፣ አልሄደችም። ያንን ስላደረግኩ ል ዊን አደረኩ ብለህ ሚዲያ ላይ መጣ። ኦኬ ኦኬ። አሁን አንገትም የላቸው ምን ሊለምኑ? ዩውልስሚ አልናገርም ብዬ ነበር። ተቆራርጦ እንዳለ እየከፈትከው ደርሶኛል። የአዲስ አበባ ልጅ ነ እፃን ልጅ ነ ብዬ ነው የተውኩት። ጓደኞቹ ናቸው እሱ ጥሩ ሰው ነው፣ ሮማን ለዚ ያደረሱት ስላሉ ነው የተውኩት። እኔ ሮማን ተሰማ አቢሲኒያ ስድስት ታት በለኝ እግዚአብሔርን እኔ ሁልጊዜ ጊዜ ሰው ነው የሚያስጠቃኝ ልቤን እያዩ። የአዲስ አበባ ልጅ ነው፣ ህፃን ልጅ ነው፣ እሱ ምስኪን ነው፣ ጓደኞቹ ናቸው ብለው አስቆመውኝ። አሁን ተመልሰው ወጥቶ ፉከራ። ጭንቅላቱ ዩዛ አይሰራም እንዴ? ሰው ከሳሹ ካልመጣ ይሄን እንኳን ምላሽ አይሆነውም እንዴ? እንዴ? የአራዳ ልጅ የአዲስ አበባ ልጅ ነው አንተ ኦኬ፣ ጎሄድ አንድ ስንጥር ይችን የምታክል እስቲ እኔ አድራሻ ቆየ አድራሻዬን ያሳይ። አድራሻዬን መፈለግ አይጠበቅብህም፣ አሳይሃለሁ እኔ ሮማን የሚያስጠቁኝ ሁሉ ጊዜ አድራሻ ይዘጋ። ኦኬ ለምን እኔ ቁጥር አለኝ እንዴ ብሎ ክንፈትቼ እልክልሃለሁ። አድራሻ ገልበው ካላሳዩሽ ምን አታውቂ የሚባላል እኔ እኮ ሁልጊዜ እኮ ነው ሰው የሚያስጠቃኝ እየለመኑ ስስ ጎኔን እያዩ። ቆይ እናት ያልወለደችኝማ ለማንኛውም የደረሰኝ ያለ እያንዳንዱ ሪኮርድ ያደረጋችሁትን በውስጥ ላኩልኝ። ኦኬ፣ በውስጥ ላኩልኝ። ሮማን ተሰማ አይደለሁም ሁሌ የምታስጠቃይ ልጄ ናት። ኦኬ፣ ችግር የለም አድራሻ ነው። ከዚህ በፊትም የሆነ ሰው አድራሻ አድርጎ ዘግቷል። አላሳይም፣ ችግር የለም ቤታ ትችላለች ኦፍኮርስ ትችላለች። ቤታ ሳትችል ቀርታታ ታቅ ሮማ ሰርግሽ መጤ ነው ሰርጌ አስወርት ጎድ በዚህ አጋጣሚ ሰርጌን አውርቼ የምቀር ምናምን እንዳይመስላችሁ፣ ሰርጉ ይካሄዳል። አንድ ነገር የምነግራችሁ ግን ሰርጌ ዘንድሮማ የሆንበት ሪዝን አለ። ታናሽ ወንድሜ ኢትዮጵያ ያገባል ሰርግ አለ። ጓደኛዬ ታገባለች ኢትዮጵያ ትሄዳለች። ሰርግ አለብኝ፣ ሁለት ሰርግ የኔ ደግሞ የወንድሜ ቆይቶ የያዘው ነገር ስለሆነ በአንድ ጊዜ ሁለት ነገር አላካሄድም። የኔ የመጀመሪያ ጋብቻ አይደለም ያን ያህል። ለኛ ለእናንተ ለሚዲያ ኤግዛጅሬት ሊሆን ይችላል፣ ለእኔ ግን የምፈልጋቸው ደግሞ እዚህ ያሰብኳቸው ሆሎች ቡክ ተደርገዋል። አንድ ዓመት ጊዜ ይፈልግ እዚህ ሀገር ቡክ ለማድረግ ስለዚህ ሰርግ ማረጌ አይቀርም ለሁላችሁም ልክ ቡክ እንዳደረግኩኝ የስድስት ወር እንትን ሰጣችኋለሁ፣ አድቫንስ ሰጣችኋለሁ ከየትኛውም ሀገር መምጣት ለምትችሉ። በዚህ አጋጣሚ ቬሎን የሚችሉኝ ኔቨር ጊቫፕ ሙሉ የመርስ ወጪን ከሜካፕ ጀምሮ እስከ ጫማ እስከ ምናምን። እንደውም አዲስ በጣም ያየሁት አክሱም የሆነ የትግርኛ ዘፋኝ የለበሰው የመልስ ልብስ ግሪኑን አይታችሁታል? እሱም በጣም ወድጄዋለሁ። የተለያየ አየውታል እንደ ማተርጓት አዲስ አበባ ላይ አለ የተባለ ከነባልሽ ኔቨር ጊባብ ስፖንሰር በማድረግ የመልሴ ልብስ ትችላለች። ቬሎዌን ደግሞ ቤታዩ አሁን እየሸቀለች ስለሆነ እንትን የአሜሪካን አንድ ቬሎ ይኖረኛል። ከዱባይ ደግሞ ቆንጆ ቬሎ አለ። ኦፍኮርስ ምን ችግር አለ? ልጥጥ ልጥጥ ጓደኞች አሉኝ ዱባይ ከቬሎ አንድ ዱባይ ከቬሎ ከዱባይ አንድ ከአሜሪካን አንድ ደግሞ ከዚህ ከለንደን ስፖንሰር። የድሬዋ ንግስት ሚሚ እያለች የድሬዋ ንግስት እዚህ ደግሞ አለች። ቬሎ አልቋል። አዎ ቬሎ አልቋል። አዎ ያ ኢንቪቴሽን ፔፐር ደግሞ በመላክ እነ ጉቺ የክብር እንግዳ ሆነው ዘጭ ብለው፣ ሞጣዬም ይመጣል። ሞጣዬም አሁን አስታራቂ ምናምን ሆኗል። ሞጣዬን በውስጥ እኔም ታርቀናል፣ ከሞጣ ጋር ሞጣዬንም ታርቂዋለሁ። ሞጣዬም ይመጣል፣ የማይመጣ የለም። ማነው ቪሎ የሚገዛልሽ? ነገርኳችሁ እኮ ቤታ፣ ከአሜሪካ ከለንደን፣ እዚህ የዱባይውን አትንገሪ ስላለችኝ፣ ስማ ቪ አይ ፒ ነው። አልነግራችሁ፣ ድብን ፍርፍር ብላችሁ ትሞታላችሁ። አሁን ደግሞ እንደውም ዳንዬ ዳንዬ ከእስራኤል የባሌን የሰርጉን የሚለብሰውን ሱት በትዕዛዝ ገዝተ አምጣ ማለት እችላለሁ። ዋኖፌ አለ የወንድ ስፖንሰሮች ደ እነ ዋኖፌ በስፖንሰር ነው። ሁሉም ልብሳችን በስፖንሰር ያልቃል። እያዘዝኩ ወንድሞቼን ይሄን ይሄን አድርጉ፣ ግን ባሌ እንዳይሰማ። ጭራሽ አዘሽ ያስመጠሽ ብሎ ደግሞ የቆርጣችሁ ላኩለት ማት የቆረጣችሁ ማለት ነው። አፋቱኝ፣ የቀራችሁ እኮ አፋቱኝ። ኔቨር ጊባም በደና ጊዜ ነጭ አግብታለች። ዮኒማኛ በደና ጊዜ ነጭ አግብቷል። እኔን አፋቱኝ፣ አፋቱኝ። እማታሳዩት ነገር የለም። በተለይ አንድ ነገር ከባሌ ጋር አደለም፣ ፀር ትንሽዬ ትንኮሳ ቢኖር አብራችሁት የምትሰሩ አበሾች፣ መጥቼ እያንዳንዳችሁ እንደምገርፋችሁ እወቁ። አንዳችሁ ለባሌ ሮንግ ነገር አሳይታችሁት አደለም፣ መፋታት ቢናደድ ባሌ ጋር የምትሰሩ አበሾች ማስጠንቀቂያ፣ አብራችሁ ስለምትሉ እሱ ኢንጂነር ነው፣ ስራውን ሲሰራ ያመለጠህ እያላችሁ ብታሳዩት፣ ቀጥታ ዘነዘነይን ይዤ የምመጣው እናንተ ስራ ቦታ ነው። ቢኬርፉል ለነገሩ እኔ አዲስ አበባ የአራዳ ልጅ የመርካቶ ልጅ ነው። እነሱ ስላወሩት ይሆናል ማለት ሳይሆን እንደ ማስጠንቀቂያ ነው። ባሌ ከነ ምናምን ኔ ያገባኝ ያ ሚዲያ ላይ ለተሳፈጡኝ ጥግ ጥግ እንደምናገር ያውቃል። እኔ ስናደድ ብቻ ነው የማይወደው። እኔ ደግሞ እንደማልናድድ ነግሬዋለሁ። ነገር ግን እዛ ስራ ቦታ ያላችሁ ልወደድ ብላችሁ የስራ እድገት ፈልጋችሁ ስለ እኔ አቃጥራችሁ ብሰማ ባሌ እስኪሞት ነው የሚወደኝ። ለእኔ ነግረኛል፣ አንቺን ጉድሽ እንደማፈላሽ ወቂ ይሁንዬ። አሁንማ ፓስተር ሆኗል፣ ነጩን ለብሶ ነጩን ለብሶ። ፓስተሮች ይገኛሉ የምወዳቸው፣ ኦፍኮርስ እንደ እኔ ዘመዶች እኮ የባሌ እህቶች ምናምን አሉ ኮፕሬስተንስታንስ በጣም ማከብራቸው። እዮዳብ ይገኛል። ግን እዮዳብና እንትና ቤት በኩል ይቀመጣሉ እንጂ እዮዳብ እዬ ይኖራል። ከእዮዳብ እዬ ጋር ታርቀናል። አዎ እዮዳብ እዬ ጋር ታረኩ። ድሮ ስጠላው ስላልነበር አሁን ሶሻል ሚዲያ በጣም ከሚያስደምበኝ ሰው አንዱ ሆኗል። እግዚአብሔርን ጥላቻ ሁሉን ነው ያነሳውለት ሶሻል ሚዲያ ላይ። አሁን በክፋት የምጠላው ሰው ከጂጂ ክያ ውጭ የለም። ጂጂ ክያ ይህም ይህ እያየው ቀነስለታል። ጂጂ ክያ ጥሎብኛል ውዳት። እኔ ሌላ ምንም ጸብ የለብኝም። ጂጂ ክያ ምጠላሽ ሁሌ እንደምናገረው አማራ ሞተ ብለሽ የከፈትሹ ሻምፓኝ በህይወቴ ስለማይረሳኝ ነው። እሱን እንዴ ብዬ ከጭንቅላቴ ድሊት እንደማረግልሽ አላቅም። ከዛ በተረፈ ደግሞ የአንቺ ደግሞ ይለያል። ሰው ከባዳ ጋር የሚጣለው አንቺ ደግሞ እንደ ጭራቅ ከገዛ ልጆችሽ ጋር የባሌን እንትን የባሌን የልጄን ባል ሲሸና በቀዳዳ ይቸው እቃዎችን ነው የአንቺ ጉድ ደግሞ ባለጌነሽ አንቺ ባለጌነሽ አንቺ ባለጌነሽ ለምንም አቶኝም አንቺን እዛው አንቺን መቼም መፈታሽ አይመስለኝም አንፋታም አንቺ ባለጌነሽ ለምንም አቶኝም እኔ ሰርግ ላይ አይደለም ምንም አደ ከጂጂ ጋር ታረቁ ምኑ አይታረቃል እስቲ ከጂጂ ጋር ትንሽ ደስ ያለች የጴንጤዋን ጥሪ መቤቴ በትንሿ ማሳየቷ ሰርፕራይዞኝ ያለው ለምን እንትን ያለችው ለእሱ ስን ልጣረቃ ትችላለሁ። የመቤቴን ፎቶ ሶሪ ፎቶ አልኩኝ እንደቀላል ነገር ምስለ ወልዷን እዛ ጋር ማሳየቷ ጂጂክያ፣ በዚህ አጋጣሚ ሰላ ከብራት አልቀርም። ጂጂክያን አድንቂያታለሁ የጴንጤዎቹን ጥሪ። ጅጅክያ ታይታናለች ብለው እኔ ዘላ ገባች ብዬ ነበር። አያችሁ ጅጅክያ ልባም ናት። የውሸቷን ማዕተብ ታረግም እሷ ሴጣን ናት እንደዚህ ናት ሲሉ የምርም ላስላስ ኦርቶዶክስንም አርጋ ታውቃለች። በዛ ምክንያት ወሰዷት ብዬ ነበር ፊንገር ፊንገር ቱ ቢ ሆነስት እኔ ዲፕሊ ጥላቻ የለኝ ዩቱባን ለመስራት ብላ የምትንቀጨቀጨው ነው የሚመስለኝ እንጂ ዲፕሊ ጥላቻ ቱ ቢሆነስት የለኝ። ዲፕሊ ጥላቻ ቢኖረኝ እኮ ያኔ ሊገሉ ነው ስትል ቤታዩ ጋገብቼ አይዞሻ አለንልሽ አልላትም ነበር። እግዚአብሔርን እኔ ዲፕሊ ጥላቻ የለኝ ነገርኳችሁ። ጂጂ ራሱ ለሃይማኖቷ ያሳየችው ነገር ወዲያው የነበረኝን ጥላቻ ከውስጥ ኔ ያወጣሁላት። ለምን እኔ ሃይማኖቱን የሚያከብር ለሃይማኖቱ የሚሞት ሰው ለእኔ ትልቅ ክብር ነው። እግዚአብሔርን ጅጅክያ ለሃይማኖቷ ያሳየችው ክብር ጥላቻዬን እንዳነሳላት አድርጎኛል። እግዚአብሔርን በእውነት ለሃይማኖቷ ያሳየችው ነገር በጣም አክብሪያታለሁ። ስለዚህ እኔ ዲፕሊ የምጠላው ምንም ሰው የለም እግዚአብሔርም ይቺ ማነው ሀቢባ የምትባልም ጥላሸት ቤተሰቦቼ ነግታብኝ እኮ ነው። ማህበረሰቤ ነግታብኝ ነው እንጂ እብን ያኔ ቱርክ ልትሄድ ለንደን ነው የምትሄደው ብላችሁ ስትለፈልፉ እኮ የሀቢባ እንትኖች እኔ እቀበላታለሁ ብዬ እመብርሃን ምስክሬ ናት። እመብርሃነው እውነት መስሎኝ ሀቢባ ካለሽበት ደውይልኝ ብዬ ለመቀበል እመብርሃን እኔ ጥላቻ ኑሮ የሚያቅም ይችን ሴትዮ ጠልቻት አላውቅም። ጥልማኩሴ የመሰለች እኔ ነክቻት አላውቅም ፕሮቴክት ከማድረግ ውጪ አንድ ቀን ላይፏ ምን እንደምታረግ ምን እንደምትሰራ ተከትያት አላውቅም። መብርሃንን ነው ምላችሁ ማህበረሰብ ይነካች አትንኪም ብዬ ነው ከእሷ ጋር ችግሩ። ሀናቡስ ሀናቡ የምትባል ሴትዮ እኮ እኔ መብርሃንን አላውቃትም። እነ ቤታዬ ጠርተው ቤት ያመጣት ዲስሪስፔክት አደረገችኝ አላውቃትም አላቅሽም፣ ለምን አለችኝ ብላ ነው እንግዲህ። እየተጣላችን ከሆነ አላየሁም። በቀደም ማነው እንትናን ስትሰድባት የሆነ ቪዲዮ የተቆረጠ አይቼ፣ እንዴ! ምን አድርጋት ነው ይህን ያህል ልጅቷ ላይ የምትዘንብባት? ነው በስድብ ነው የምትታወቀው። እኔ እኮ አላቃትም። እንዴ፣ በፊት ያ ሁሉ ችግር ደርሶባታል። ሁላችንም ተነስተንባት፣ አስለቅሰናት፣ ብዙ ነገር ደርሶባታል። እግዚአብሔርን ኢስኖፌር አሁን ደግሞ ተከትለን ድጋሚ አንገቷን አልሰበራለች ብሎ ድጋሚ ለመስበር መሄድ ፌር አይደለም። ስለዚህ ነው እረፎ ያልኳችሁ። እግዚአብሔርን ዲቦራን ከዚህ በኋላ ለምን ሚዲያ ላይ ቀጥ ብላ መጣች ተብሎ ድጋሚ የሄዳችሁበት እንትን ኢስኖፌር። እውነትም ለምን ከሚዲያ ላይ አጣናት ብላችሁ ነው። ለምን መጣች ጠንክራ ለምን አልሰበሯትም? ለምን አልተሰበረችም? ካልሆነ ይደብራል። ሀቢባ ይቅርታ ሳትጠይቅ አንፋታትም። ለጉራጌ ህዝብ ይቅርታ ይገባዋል። ይቅርታ እስካልጠየቀች ድረስ ሀቢባ ላስላሷ እንደቀጠለ ነው የሚሆነው እንጂ ይቅርታ እንፈልጋለን። ኢዚ ነው። ይቅርታ ተጠይቅ። እንኳን ማህበረሰብ ከአንድ ሰው ጋር ተጣልታ ይቅርታ ትጠይቃለች። ይቅርታ ካልጠየቀች የሀቢባ ላስላስ መቼም አይቆምላት። የኔ ጌታ ሰላም ነህ የኔ እንትን ምንድን ነው ሞሳድ? ሞሳድ ነው እኮ አንተ አሳረኛው፣ እውነትም ደና ስም ነው እኮ የሰጡ ሞደሬተር የለም እንዲህ ይሰጥሃል። ከነኩ አርበድ ብዳቸው ይዘ የኔ ሞሳድ እንዴ ህይወቴን አዳንከኝ እንዴ እኔማ የህይወቴ ንጉስ ነው ብዬ የምጠራ ከዚህ በኋላ የህይወቴ አዳኝ ሰው በምን ያህል መንገድ ትምህርት የሰጠህ እኔም ብቻ አይደለም፣ እያንዳንዱ ሰዎች ምን ያህል ለሰው ልጅ ክፋት እንዳላቸው እንድትማሩበት። አሳረኛው ትክክለኛ ለኢትዮጵያ ሕዝብ ትምህርት ነው የሰጠው። እውነቴን ነው የምላችሁ ትምህርት ነው የሰጠው። ስለዚህ እንደ ቀላል ልታዩ ትችላላችሁ። ትምህርት ነው የሰጠው። የሰው ልጅ በዚህ መልኩ ክፋት እንዴት እንደሚሄድ ሶሻል ሚዲያ ላይ በክፋት የተደራጁትን ሰዎች እስከ መጨረሻው ድረስ አልለቃቸውም። በዚህ ጉዳይ ላይ ይሄ ጉዳይ ሲጀመር የእኔን የግድያ ፕሮግራም ሰርች ባደረግንበት ሰዓት ማታ ወጥቶ እኔ ፍሪ ሆኛለው ማለት እዚህ ጉዳይ ላይ እኔም አለሁበት የሚል ሜሴጅ እንደሆነ ይገባኛል። እኔ ደግሞ ኢንቨስቲጌት አድርጌ እስከምጨርስ ድረስ ትርፍ አላወራም እንጂ በዚህ ሰዓት ይሄ ነገር በተፈጠረበት ሰዓት እኔ ነፃ አውጥቻለሁ ማለት እዚህ ላይ የለውበትም ነው ወይ አለበት ነው? ከሁለት አንዱ ነው ሜሴጁ። ስለዚህ ይህንን ሜሴጅ በቀላሉ ስለማላየው ለእኔ ጥሩ ነው። አሁን የምትከታተሉኝ የአዲስ አበባ ልጆች ካላችሁ እንዲሁም ሌላ የአዲስ አበባ ልጅ ብሔር፣ ሃይማኖት ሳን ላይ ለሁላችሁም ቆመናል። ዛሬ ማታ ፖስት አድርገዋለው። እዚህኛው ላይ እንዲብሎኛል ለሊቢያ ልጆች ገንዘብ ይሰበሰባል። ሊቢያ ላይ ያሉ በጣም ብዙ ናቸው። እንዴት እንደሚጨረስ ባላቅም፣ ለሊቢያ ልጆች ገንዘብ ዛሬ ማታ በማን ነው? ስማ፣ ጠፋኝ። እንትን የአዲስ አበባ ልጆና እንትን ተጋዳ ላይ የሆነችው ማናት? ቆይ ስማ፣ እንረሳት ጻፉ እስኪ ተጋዳ ላይ ተቋታል። የአዲስ አበባ ላይ ተጋዳ ላይ እሷ ቤት ቪዲዮውን ኤኒዌይ ሎዛ ሎዛ ቤት በኢትዮጵያ ሶስት ሰዓት ለሊቢያ ልጆች ገንዘብ እሰበስባለሁ ብላለች። ቢግ ሪስፔክት። ሎዛንም የምጠላ ሰው ሆነ አይደለም ቱ ቢ ኦነስት ሎዛ ያው አንዳንድ ቃል ምንድነው ምን ሲያመልጥ ፀጉር ሲመለጥ አይታወቅም። እና እኔ ያው ምንም ከአማራ ባልወለድም እንደዚህ በጣም አሰቃቂ የሆነ ጥላቻ የሰነዘሩት ሰዎች ውስጥ የገቡ አሉ። ደሴም ታይም ትግሬንም ኦሮሞንም ማንም ቢናገረው ዝም አልልም። ስለዚህ አንዳንድ ሰዎች ቀይ መስመር ያለፉ ሰዎች እኔ ቀይ ነጥብ ይዤባቸው ያለፍኩት ሰዎች አሉ። የስ ስለዚህ ያንን ቀይ መስመር አይኖ ፔኗ ይገባኛል። ፔኗ ሳይገባኝ ቀርቶ አይደለም አውቀዋለሁ። ግን እንደ ማተርዋት ነገ መታረቃለና ከአፋችን የሚወጣው ንግግር ነገ ለትውልድ የማይረሳ እንዳይሆን መሰብሰቡ ጥሩ ነው። ከዛ በተረፈ እኔ ሎዛን የምጠላባት ፐርሰናል የደረሰችብኝ ምንም አይነት ነገር የለም። አሁንም ለአዲስ አበባ ልጆች እኔ አለው እኔ ቤት ሰበስባለሁ በማለትሽ ቢግ ሪስፔክት ትልቅ ሪስፔክት እንድሰጥሽ አድርጎኛል። ሎዛ ጀግና ናት ምናምን ምናምን እያልሽ ምጽፊ፣ እሱን ልጅና እዛው ምትፎክሪበት ፎክሪ። ስለለፈለፍን ጀግና የሚባል ማንም የለም። ጀግና ወርዶ። አሁን ለምሳሌ ጀግና ነው ብትይ ግርማዬ ለንደን ያለው ጀግና ነው። ለምን ወርዶ በትግራይነቱ ገብቶ ታግሎ የኔ ጀግና ግርማዬ ነው። ሎዛ ስለለፈለፈች ጀግና ናት ማለት እሱ ላንቺ ነው። እኔ የለፈለፈ ጀግና ላቅ ጀግና ወርዶ ጀግና ለእኔ የመይሳው ልጅ ጥሩ ስሙን ወርዶ የታገለና የመጣ ዛሬ አሜሪካን ገብቷል። እኔ የታገለ ጀግና ማቀው መሬት ላይ ያሳየ ነው ሚዲያ ላይ ስለተንጣጣና ለትግሬ ጠላት ስለገዛሽለት ጀግና ነው ልልሽ አልችልም። እኔ ለእኔ ጀግና ወርዶ በተግባር የታገለ ነው። አሁን ዘ ኤንድ ኦፍ ዘ ደይ ሎዛ፣ ዛሬ ቪዲዮ ተለቆ አይቼ እኔ ሎዛ እንደ አዲስ አበባ ልጅ ቦታውን ብገኝ ችግር የለም። እኔም በቤቴ ዛሬ አንዴ ሊቢያ ልጅ ቀጥር ያለው አልቅሶ ሮማን እባክሽን ድረሽልኝ ላይ ልጅ አለ ሊዘጋ ሲል ሲያለቅስ እሱን ሼር አድርጉለት በቤቴ እኔ ዛሬ ለሱ ቆሜ እንትንለታለሁ ሰበስብለታለሁ በማታው ጉዳይ ማታ ላይ ኖርማሊ ባሌ ከእንትን ስለሚመጣ ከስራ ስለሚመጣ ምናልባት እዛ ላልገኝ እችላለሁ። እዛ ያልተገኘሁት ግን ሎዛ ስለሆነች የለሊቢያ ልጆች መሰብሰብ ሳልፈልግ ቀርቼ ሳይሆን ማታ ላይ ሶሻል ሚዲያ ላልጠቀም ለባሌ ቃር ስለገባሁለት ነው። ቢኮዝ እሱ ከመጣ እንትኔን አቴንሽኔንም ሁሉ ነገሬ ለባሌና ለልጆቼ ስለሆነ በለንደን ሲክስ ኦክሎክ ማክሲመም ሲስር ሰቲ በኋላ እኔ ማንኛውም ቦታ ልገኝ አልችልም። ካያችሁኝ ሚዲያ ላይ ቤቴም ካሉ እና ስራ ካሉ መቆጣጠር የሚችሉ ሰው ካሉ ለእነሱ ለቅቄላቸው እሄዳለሁ። ከለንደንስ ኢንደ ኢቭኒንግ ስድስት ሰዓት ጀምሮ የኔ ህይወት ለልጆቼና ለባለቤቴ ነው የሚሆነው። ያ እሁድ እሁድ ሚዲያ ላይ አታዩኝም። እሁድ ስፔንድ የማረገው ከባለቤቴና ከልጆቼ ጋር ነው። ቅዳሜ ስራ ከሰራው እኖራለሁ ማለት ነው። ጻፍከው አልገባኝ ግንቦት ምንድን ነው የጻፍከው ግንቦት ኤት ነው ምንድን ነው የጻፍከው